ነቢዩ መሐመድ ያላቸው ክብር የምድር ነው፣ የምድራዊ ክብር ሰማያዊ ክብር የለ። ሰማያዊ ክብር ያለው ምንም አንጃ ገር አንጃ ያስፈልገው ምንም ማንም ምንም አያደርግም። ስለዚህ ነቢዩ መሐመድ የሚከበረው የሚከበሩት ምድር ላይ በማ እነ እሳቸውን በሚከተል በምድር ነው የሚከበሩት። የሰማይ ክብር የላቸው። የሰማይ ክብር ካላቸው የምድሩ ሊያስጨንቅ አይገባም። ክርስቶስ የሰማይ ክብር ስላለው እዚህ ተፍተውበታል፣ ሰድበውታል፣ አዋርደውታል፣ ሰቅለውታል፣ ሰቅለውታል ገስዋ ሞትን ድል አድርጎ ተነስተዋል። ሞትን ድል አድርጎ ተነስተዋል። የኢየሱስ ክርስቶስ ቁራን ላይ አለ፣ ቡዲዝም መጽሐፍ ላይ አለ፣ ጂውሽ መጽሐፍ ላይ ጂውሽ መጽሐፍ ላይ አለ ዓለም ላይ ያሉ መጽሐፋቶች ላይ የእምነት መጽሐፍ ላይ ኢየሱስ ክርስቶስ አለ። ነቢዩ መሐመድ እስልምና መጽሐፍ ላይ ብቻ ነው ያለው፣ ሌላ ቦታ አይ፣ በደንብ ማስረዳት ስላለብኝ ነው። በደንብ ላስረዳ። ኢየሱስ ክርስቶስ ነቢይም አልከው ምንም አልከው፣ የትኛውም ዓለማዊ የእምነት ትምህርቶች ላይ አለ። ኢየሱስ ክርስቶስ ስሙ ተጽፏል፣ ስሙ ተጽፏል። የትም ቦታ ላይ ክርስቶስ አለ። አትበሳጩ። የክርስቶስ ስም ሲነሳ የምትበሳጨው ምን ስለሆነ? ሀያል ስለሆነ። በኢየሱስ ስም ሰው ተፈውሷል፣ ሰው ድኗል። ነቢ ነው ካልከው እራሱ ኢየሱስ ነቢ ከሆነ በኢየሱስ ስምን ጠርቶ ሰይጣን ወጥቷል፣ ሰው ተፈውሷል። በነቢዩ መሐመድ ስም ምንም የተፈወሰ ነገር የለም። የነቢዩ መሐመድን ስም ጠርታ የተፈወሰ ነገር ካለ አንገቴን ልስጥ። ብሪንግ አልኩ በኢየሱስ ስም ሰይጣን ይወጣል፣ ይፈወሳል፣ ኃጢአት ይሰራያል፣ ኤቭሪቲንግ ይደረጋል። ብሪንግ ዩርስ በነቢዩ መሐመድ ስም የሚወጣውን ነገር ዘግበኝ፣ አራዳ ልጅ ዘግበኝ፣ ሌስ ታክ ዘግበኝ፣ ንገረኝ፣ እናውራ፣ እንነጋገር። በመሐመድ ስም ነቢዩ መሐመድ ስም ብለ ሰይጣን አታወጣ ዩ ዶንት ዱዩ የለም አትናደዱ። ሰው ቤት ገብታችሁ ስለ ክርስቶስ ስንነጋገር፣ ባለፈውም ስለ ክርስቶስ ሲናገር ጠብቀው ነው ያበዱብኝ። አሁንም ስለ ክርስቶስ ሳውራ መጥቶ ይንጫጩብኛል። የነቢዩ መሐመድ ስም አያድንም። እናውራ፣ የክርስቶስ ስም ያድናል። ኦየስ ኦየስ ኢየሱስ ክርስቶስ። ቁራን ላይ ኮፍ ነፍስ ፈጥሯን ይላል። ነፍስ መፍጠር ይችላል። ቁራን ነው የሚለው፣ እኔ አይደለም። ቁራን ላይ ኢየሱስ ክርስቶስ በጭቃ ሰርቶ ነፍስ ዘራባት ይላል። የክርስቶስ ስም በጸሎት ያድና የነቢዩ መሐመድ ስም በጸሎት አያድ። ግን ልግደላችሁ ነው የምትሉ። እንናገር ትገደላላችሁ። እንናገር ጠላት ናቸው የሙስሊም። እንናገር ኡኡኡ ትላላችሁ። ዩሲ ዘ ዲፍረንስ አትምጡብን እፎይንም ኦርቶዶክስን አላስቀምጥ ስትሉ ነው እፎይ የመጣ። አላስቆም አላስቀምጥ ስትሉ ነው የመጣ እና እያንዳንዱ ሙስሊም የምጠይቀው ይችን ጥያቄ ነው። በነቢዩ መሐመድ ስም የዳነ ሰው አለ ብለ ጠይቅ። የነቢዩ መሐመድን ስም ጠርቶ ኃጢአቱ የተሰረየለት የዳነ አለ ወይ ብለ ጠይቅ። በኢየሱስ ግን ሙሉ ድነናል። ዛሬ የሚሰገድን የትኛውንም ክርስቲያን አምጠው በኢየሱስ ድናሃለ ብለጠይቀው ጠይቀው አውድኛ ለው ሚል ኤኒ ክርስቲያን አምጣው። ያድናል ከኃጢአት ከምን ፋውስ ስንት ክርስቲያን ነው የተፈወሰው። ስንት ክርስቲያን ነው አይናቸው የበራው፣ ለምጣቸው የጠፋው፣ ካሉበት በሽታቸው የዳኑት ስንቶች ናቸው? በክርስቶስ ነው። በሁለቱ ሀሳብ መቀንቅ ብለውን የመጀመሪያው ሀሳብ ሀሳቡ መታረም አለበትና ወንድማችን አሕመድ በመጀመሪያ ለምንገባ ልትወያይ ስለ እስልምናና ና ስለ ክርስትና ቤቱ ለውይይት የሚሆን አይደለም። ራሱ አወያይ የተባለው ዮኒ የሚባል ውጭ ሀገር ቁጭ ብሎ የሚያግበሰብስ ሆዳም ኢትዮጵያ ላይ ያለውን ህዝብ በብሔር በሃይማኖት እያጋጨ የሚያግበሰብስ የሆነ ሆዳም ሰውዬ ዮኒ የተባለው ግለሰብ ለራሱ የወንጀለኞችን ፖለቲካ የሚያሳካ ሰው ነው። እንዲህ አይነት ቤት እንዴት ትገባለህ? ያ ሲቀጥለስተሽ ሱ ቤት ገብተህ ከማን ጋር ልትወያይ ነው? ከእነ እፎይ ጋር ባይ ዘ ዌይ፣ ከዚህ በፊት ውስጤን ሲያመኝ የነበረውን ነገር ነው ቀሰቀስክብኝ። ያ በዚሁ አጋጣሚ ለእውነት የምትወግኑ እህት ወንድሞች ብቻ ሼር ኮፒ ሊንክ አድርጉልኝ። ከዚህ በፊት እፎይ የተባለው ግለሰብ ከመከሰሱ በፊት አካሄዱ ትክክል ስላልነበር ስለ ሃይማኖት ሲወያይ በጣም ተሳዳቢ ስለሆነ ከዚህ ሰውዬ ጋር ትወያዩ። ይሄ ሰውዬ አሁን ላይ በሕግ ነው መጠየቅ ያለበት ብዬ ነበር። ከመከሰሱ በፊት ደጋግሜ ሳወራ ነበር። የሰማችሁ ሰምታችኋል። አይ አሻፈሬ ብላችሁ እናንተ ግን የእጅ ጭብጨባ ስለሚያምራችሁ የሰው እይታ ስላሰከራችሁ፣ ኮመንት ላይ ያለው ጭብጨባ ይሄ አንድ ሺህ ሰው ሁለት ሺህ ሰው ይሄ ስላሰከራችሁ እየገባችሁ ስትዋዩ ነበር በሰዓቱ። ለዚህ ነው የምጠላችሁ። አያችሁ፣ ሰውን የምንወደው በስራውን፣ የምንጠላው በስራው ሰውን ስንወድ ለአላህ ብለን ነው፣ ስንጠላም ለአላህ ብለን ነው። ቲክቶክ ላይ ፊት ለፊቱ ናችሁ፣ ሙስሊሙን እየጠቆማችሁ አራያ ሁናችሁ እኮ ያላችሁት እናንተ ናችሁ። ሐላፍትናኩ ተሸክማችኋል። እንደዛም ሆኖ ግን የማይሆን ስራ ስሰሩ ነበር እኛ እንደ ጅልት አይተን እኒህ ሰዎች በህግ ይጠይቁ። እፎ የተባለው ግለሰብ በህግ ይጠይቅ። ደጋግሜ ስናገር ነበር፣ ግርግሩ ከመፈጠሩ በፊት ለምን። አካሄዱ ትክክል አይደለም። እኛ ንጽጽር ስንሰራ ለሁለት ዓመት ለሶስት ዓመት እሱ ከመምጣቱ በፊት ሁለት ዓመት ሶስት ዓመት ሁለት ዓመት አካባቢ ንጽጽር ሰርተናል ቲክቶክ ላይ። እንደው ስድቡ እንኳን ቢኖር ይሁን አላ አይደለ ረገብ ያለ ነው፣ ትንሽ ይሻል ነበር። ይሄ ሰውየ ሲመጣ ነገሩ ተበላሸ። ኦኬ ግርግር መጣ። ስለዚህ ተው ስንል በሰዓቱም እንቢ ውላችሁ ስትወያዩ ነበር፣ ከእንደዚህ አይነት ሰዎች ጋር ማለት ነው። እንዶትን አይቀፋችሁም? እንዶ አላህና መልእክተኛውን እን ግጭ ብለው የሚሳደብ ሰው ነብዩ መሐመድን የሚሳደብ ሰው እንዶ ፊትለፊቱ ተቀምጣችሁ ስትወያዩ ያ ረቢ ለሱ እውቅና መስጠት እኮ ነው። ይሄን እንደ እስልምና ይሄ የሚያንገበግበኝ ጉዳይ የእናንተ ስራ፣ ይሄን በጣም የሚያስጠላይ ማለት ነው። ልርቃችሁም

ማድረግ ሳይሆን ይላል አይልም ሳይሆን አንተ በቁርአንና በሐዲስ ኒቃብ ግዴታ ነው ወይስ ሱና ነው የሚለውን አብራራለን።

እንዴ ሸል ብለው እንደ ግድ አንድ ቁጥር የሚጠፋ አስገቢውሃል እኔ ልወጣ ነው። ዞሮ ዞሮ ኒቃብ ፈርድ ነው የሚል ሰው ታለህ፣ በሰፊው ማታ መዋያት እንችላለን። ማታ ሰዓት ይዛችሁ ኒቃብ ፈርድ ነው የምትል ሰው ታለህ፣ ተቁርአን ተሃዲስ መዋያት ይችላል። ማታ ተመግሪብ በኋላ ይህንን መረጃ ሰልፍ አላት ሆሎ፣ ማንኛውም ሰው ኒቃብ ፈርድ ነው የምትል ማለት ነው። አንድ መረጃ ታማልናለን። እሺ፣ እሺ፣ እንገናኛለን። አንተም ይዘህ ና፣ እኔም ይዤ እመጣለሁ። እሺ አንቺ ጋር አልወያየሁም አልተወያየሁም ተቀራልሽ እንጂ አንቺ ጋር እንደምወያየሁ ብዬሽ አለውያም። ሴቶቹ ግን ወንዶቹ እኛ አሁን ነው

ወንድ ነው ዚህ ያለው እዛ ያለው ነው። አሁን ጨርሰን ወንድ ነን እና ወንድ ስለሆን ድምፅ ስለሚያምር ደግሞ እኮ ሴት ቤት ነው አይደል? ነቢያችን ሰለላሁ ዓለይሂ ወሰለም እኮ ያስተምሩ ከመጋረጃ ጀርባ ሆነው ነበር የሚያስተምሩ። ሐናን ብቻ ናት እንጂ እኮ ሴት ልጅ ናት፣ እህቴ ናት እኮ